አሁን ሰላም ይሁን፣ ነፃነት ይሁን። ወገብሽን የሚያምሽበትን ቦታ እንዴት ነው? ምንም የለም። አሁን ሰላም ሆነ። ሁሉም ሰላም ሆነ። በቅጽበት ለሚፈውሰን ለተቆጣ ተባይ ያለበት የእግዚአብሔር መንፈስ ያለበት እኔ ደግሞ